ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ሳፋሪዎቻችን እነሆ የለተሰኘው ህዳር 22 ቀን 2018 መረጃዎቻችንን ይዘን ቀርበናል። ለመከታተል ያመቻችሁ ዘንድም አስቀድመን የመረጃዎቹን አንኳር ነጥቦችን እንጠቁማችሁ። የአማራ ህዝብ ያልተቋረጠ መከራና የፋኖ ትግል ዓለም አቀፍ ሽፋን ማግኘት ከጀመረ ሰነባብተዋል። በአብይ አህመድ ሰራዊት እየተፈጸመ ያለው ግፍ እጅጉን አሰቃቂ እየሆነ መምጣቱን በዛሬው ዕለት በስፋት የዘገበው ደግሞ በእንግሊዝ የውጭ ጉዳይ መስሪያ ቤት ዘንድ ተሰሚነት እንዳለው የሚነገርለት ዘጋርዲያን ጋዜጣ ነው። የጋዜጣውን ሰፊ አተታ መረጃ ትንታኔያችን ይዘናል። በቀዳሚነት እነግራችኋለን። ተስፋፊዎቹ ህወሀቶች ዛሬም ይገባናል በሚሉትና የአማራ ግዛት በሆነው ራያ ውስጥ የግንባሩ ታጣቂዎች ግድያና እገታ እየፈጸሙ መሆኑ ተሰምተዋል። ዛሬ ማለዳ በወጣው ዘገባ ራያ ውስጥ እገታ፣ ዝርፊያና ግድያ እየተስፋፋ መሆኑንና ወጣቶችን አስገድዶ ለውትድርና መመልመልም እየተበራከተ መምጣቱ ተሰምተዋል። ይህንን የራያ ሲኦላዊ ህይወትም አንዱ የዕለቱ መረጃችን ነው። በሰዓቱ ወደ እናንተ ይደርሳል። በኤርትራው ፕሬዚዳንት ኢሳያስ አፈወርቂና በሱዳኑ ጀኔራል አልቡርሃን መካከል የተካሄደውን ከበድ ያለ ውይይት ተከትሎ የብልጽግናው መንግስት ድንጋጤ ውስጥ መግባቱን የሚያሳዩ መረጃዎች እየወጡ ነው። ብልጽግናዎችን ምን አስበረገጋቸው ለምትሉን ጣና መረጃ የሚነግራችሁ ሆነኛ መረጃ አለ። ትሰሙታላችሁ። ከዛሬ ነገ ጦርነት ይፈነዳል ተብሎ ብዙዎች ከሚሰጉበት የሰሜኑ ክፍል ከበድ ያለው ውግዘት ከመቀሌ በኩል እየተሰማ ነው። የዛሬው የአብይ አህመድ አውጋዥ ደግሞ የጊዜ አስተዳደሩ ፕሬዚደንት ታደሰ ወረደ ሆነዋል። ጀኔራሉ ምናሉ የሚለው ሌላኛው የዕለቱ መረጃችን ነው። አሜሪካና ቻይና በሶማሊላንድ የእውቅና ጉዳይ የበረታ ውዝግብ ውስጥ እየገቡ ነው። ህንድና ታይዋንም ውዝግቡን ተቀላቅለውታል። ይህን የአሜሪካ መንግስት አዲስ ሪፖርት ተመልክተነዋል። ከኛ ጋር ስትቆዩ የምትሰሙት ይሆናል። የተወደዳችሁ አብራችሁን ስትዘልቁ እነዚህና ሌሎች መረጃዎችን ሰማላችሁ። የጣና ዕለታዊ መረጃ ተሳፋሪዎቻችን፣ አክብሮታዊ ግብዣችንን እያስቀደምን ወደ ዝርዝር መረጃዎቹ እናመራለን። የአማራ ሕዝብ ያልተቋረጠ መከራና የፋኖ ትግል ዓለም አቀፍ ሽፋን ማግኘት ከጀመረ ሰነባብተዋል። በአብይ አህመድ ሰራዊት እየተፈጸመ ያለው ግፍ እጅጉን አሰቃቂ እየሆነ መምጣቱን በዛሬ ዕለት በስፋት የዘገበው ደግሞ በእንግሊዝ የውጭ ጉዳይ መስሪያ ቤት ዘንድ ተሰሚነት እንዳለው የሚነገርለት ዘ ጋርዲያን ጋዜጣ ነው። ይህ ዘገባ ለመጻፍ ፋኖ በሚቆጣጠራቸው የክልሉ አካባቢዎች የከረመው የጋዜጣው ዘጋቢ የፋኖ ኃይሎች ሰፊውን የአማራ ክልል አካባቢ መቆጣጠራቸውን በፎቶ አስደግፎ ጽፏል። እንደ ዘግባው ከሆነም የፋኖ ኃይሎች መከላከያን ወደ ዋና ዋናዎቹ ከተሞች ከመግፋታቸው ባሻገር እንደ ላሊበላ በመሳሰሉ ከተሞች ዙሪያ የብልጽግና መንግስት ቁጥጥር ማድረግ እንኳን አለመቻሉን ጭምር አትተዋል። ከመቶ ኪሎ ሜትሮች በላይ በክልሉ ውስጥ መጓዙን የሚጠቅሰው የጋዜጣው ዘጋቢ የብልጽግና መንግስት አንዳችም ቁጥጥር የማያደርግባቸውና በፋኖ ቁጥጥር ስር ያሉ ሰፊ የአማራ ክልል አካባቢዎችን ተዟዙሮ መመልከቱን ተናግረዋል። በዋናነት በቀድሞው የክልሉ ልዩ ኃይሎች መዋቀራቸውን የጠቀሳቸው የፋኖ ኃይሎች ወደ ሁለት መቶ ሺህ እንደሚቆጠሩ ሲጠቅስ ብዙዎቹ እድሜያቸው በሀዮች ውስጥ የሚቆጠሩ በመቶዎች የሚቆጠሩ ወጣት የአማራ ልጆች ዛሬም በጠንካራ የውትድርና ስልጠና ሂደት ውስጥ መሆናቸውን ተመልክቻለሁ ብለዋል። የብልጽግና ሰራዊት በህዝቡ ላይ በሚወስዳቸው የከፉ አሰቃቂ እርምጃዎች የተነሳ ወጣቶቹ የትግል ስልጠናው መቀላቀላቸውን የሚያትተው ዘ ጋርዲያን ጋዜጣ በአማራ ሕዝብ ላይ የሚወርደውን መከራ በትንሹም ቢሆን ማስረጃዎችን ጠቅሶ በስፋት ዘግቦታል። በህዝቡ ትግል ለአዲስ አበባ ወደሚቀርቡት ዋና ዋና ከተሞች እንደሚሸሹ የተገደዱት የብልጽግና ወታደሮች በፋኖ ከባድ ምት የተነሳ በህዝቡ ላይ እገታ፣ ጅምላ ጭፍጨፋ፣ አስገድዶ መድፈርና በሰብአዊ እርዳታ ሰጪዎች ላይ ጭምር ጥቃት ይሰነዝራሉ ብለዋል። በሱዳን የእርስ በርስ ጦርነት የተነሳ በመቶ የሚቆጠሩ የሱዳን ስደተኞችን ለመቀበል በተገደደው የአማራ ክልል በብልጽግና ጦርነት የተነሳ ከሁለት ሚሊዮን በላይ የሚሆነው ህዝብ ለአስቸኳይ የሰብዓዊ እርዳታ መጋለጡንም ጠቅሰዋል። ህዝቡ በብልጽግና ሰራዊት የሚደርስበት ግፍ ያልበቀ ይመስል በትግራይና በኦሮሞ ታጣቂዎች አሰቃቂ ግፎች ይደርሱበታል የሚለው የተነባቢ ጋዜጣ ነፍሰ ጡሮች እናቶች ጭምር በድሮን ግድያ እንደተፈጸመባቸው በማስረጃ አስነብቧል። አንዲት የሰማንያ ሶስት ዓመት እናት እና የአምስት ዓመት ህፃን መገደላቸውን ጨምሮ የሚጠቅሰው ጋርዲያን ጋዜጣ ሰራዊቱ በህዝቡ ላይ ላለፉት ሶስት ዓመታት ያለማቋረጥ በከፈተው የጥፋት ዘመቻ የተነሳ ከ670 በላይ ንጹሐን ከመኖሪያ ቀያቸው መፈናቅላቸውን አስነብበዋል። ተስፋፊዎቹ ህዋቶች ዛሬም ይገባናል በሚሉትና የአማራ ግዛት በሆነው ራያ ውስጥ የግንባሩ ታጣቂዎች ግድያና እገታ እየፈጸሙ መሆኑ ተሰምተዋል። ዛሬ ማለዳ በወጣው ዘገባ መሰረት ራያ ውስጥ እገታ፣ ዝርፊያና ግድያ እየተስፋፋ መሆኑንና ወጣቶችን አስገድዶ ለውትድርና መመልመልም እየተበራከተ መምጣቱ ተሰምተዋል። የህዋት ታጣቂዎች በተለይ በራያ አምስት ወረዳዎች ሰዎችን አግቶ ማስለቀቂያ ገንዘብ መጠየቅ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት የእነርሱ ታጣቂ ቡድን አባላት እንዲሆኑ መመልመል እየተስፋፋ መጥቷል ተብለዋል። በዚሁ ድርጊት በዋናነት የትግራይ ጊዜ አስተዳደር ጸጥታ አባላትንን በሚሉ ታጣቂዎች የሚፈጸም መሆኑ ያስነበበው የዋዜማ ዘገባ እየተስፋፋ የመጣው ሕገ ወጥነት ለተራ ዘራፊና ቀማኛ ምቹ በመሆኑ የወንጀሉ ተሳታፊዎችን በእርግጠኝነት ለመለየት አደናጋሪ መሆኑን አንድ ያላማጣ ከተማ መምህርን ጠቅሶ ዘግበዋል። ግድያና እግታ በተደጋጋሚ በሚፈጸምባት ራይ ያላማጣ ከተማ ባለፈው ሳምንት ሁለት ወጣቶች በተከታታይ መገደላቸውን የሚጠቅሰው ዘገባው ህዳር 15 2018 ዓ ም አብዲ መኮንን የተባለ ወጣት በትግራይ ጊዜ አስተዳደር ታጣቂዎች በጩቤ ተወግቶ መገደሉን ዘገባው ምንጮቹን ጠቅሶ አስነብበዋል። የህወሓት ታጣቂዎች ከፈጸሙት ይህ ግድያ በተጨማሪም አንድ የሃይማኖት አባት ጨምሮ በርካቶችን ማገታቸውን የዜና ምንጩ ዘግቧል። እነዚሁ የትግራይ አስተዳደር ታጣቂዎች ያፈኗቸውን የሃይማኖት አባትና ወጣቶችን ለመልቀቅ እስከ አንድ ሚሊዮን ብር እንደሚጠይቁ የገለጸ ዘገባው ከዚህ በተጨማሪም ከገጠር እስከ ከተማ ገንዘብ ያላቸው ሰዎች በየጊዜው በግንባሩ ታጣቂዎች እንደሚታገቱ የአካባቢው ነዋሪዎች ተናግረዋል ተብለዋል። አንድ የአላማጣ ከተማ ነዋሪ እናት የታገተ ልጃቸውን ለማስለቀቅ የአንገትና የግንባር ወርቃቸውን ሸጠው ለታጣቂዎች አራት መቶ ሺህ ብር ከፍለው ማስለቀቃቸውን ተናግረዋል። ራያ ውስጥ በስፋት የሚንቀሳቀሱት የትግራይ ጊዜ አስተዳደር መንግስት ታጣቂዎች በገጠር መንደሮች ወጣቶችን ለወታደራዊ ስልጠና ለመመልመልም እንደሚንቀሳቀሱ ምንጮቹ ገልጸዋል። ከዚህ ባለፈም የትግራይ ጊዜያዊ መንግስት ታጣቂዎች በአማራ ክልል በተሰየመ አስተዳደር እና በአካባቢው ኮማንድ ፖስት ስር የሚመሩ መንግስታዊ ተቋማትን በኃይል እየተቆጣጠሩ ነው ተብሏል። ይህ ኮማንድ ፖስት ከአካባቢው ለቆ እንዲወጣ ህወሀት ህዳር 17 ቀን 2018 ዓ ም በሰጠው መግለጫ መጠየቁ ይታወሳል። በኤርትራው ፕሬዚደንት ኢሳያስ አፈወርቂና በሱዳኑ ጀኔራል አልቡርሃን መካከል የተካሄደውን ከበድ ያለ ውይይት ተከትሎ የብልጽግናው መንግስት ድንጋጤ ውስጥ መግባቱን የሚያሳዩ መረጃዎች እየወጡ ነው። ሚዲያችን ባደረገችው አጠር ያለ ዳሰሳ የብልጽግናው የማህበራዊ ሚዲያ ክንፍ አልጀዚራ አስመራ ውስጥ መፈንቅለ መንግስት ተሞክሯል ብሎ ዘግቧል ሲሉ በፎቶሾፕ የተሰራ ዘገባ ሲያሽከረክሩ መዋላቸውን ተረድታለች። አልጀዚራ ዘገባውን ቆይቶ አንስቶታል ሲሉ የታዩት የብልጽግናው ካድሬዎች ይህንን የፕሮፓጋንዳ ስርጭታቸውን በተለይም እንደ ኤክስ ባሉት የማህበራዊ ሚዲያ ፕላትፎርሞች ሲቀባበሉት ውለዋል። ያም ሆኖ ለመሆኑ ኢሳያስና አልቡርሃን በወደብ ከተማዋ ፖርት ሱዳን ምን ተነጋገሩ ስንል መረጃዎችን ፈትሸናል። ከትላንት በስቲያ ወደ ሱዳን ያቀኑት የኤርትራው ፕሬዝዳንት ከሱዳኑ ፕሬዚዳንት ጀነራል አብዱልፈታህ አልቡርሃን ጋር የፖለቲካና የደህንነት ትብብራቸውን ለማጠናከር መስማማታቸው ተዘግቧል። አብዱልፈታህ አልቡርሃን በምስራቃዊቷ የፖርት ሱዳን ከተማ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝተው በሁለቱ ሀገራት መካከል የሁለትዮሽ ግንኙነቶችን ለማጠናከር እንዲሁም የፖለቲካና የጸጥታ ትብብርን ለማሳደግ በሚቻልባቸው መንገዶች ላይ ተወያይተዋል ተብሏል። መሪዎቹ በውይይታቸው በቀጠናዊ ጉዳዮች ላይ አካባቢያዊ መረጋጋትን ለመደገፍ በሚቻልባቸው መንገዶች ላይ ሀሳብ ከመለዋወጣቸው በተጨማሪም የጸጥታ የኢኮኖሚና የንግድ ግንኙነትን ጨምሮ በተለያዩ ዘርፎች ትብብርን ማጠናከር ላይ ትኩረት ማድረጋቸውን የሱዳኑ የዜና ምንጮች ዘግበዋል። ሁለቱ መሪዎች በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ባለው ቀጣይ ጦርነት ሳቢያ በሱዳን ያለውን የቅርብ ጊዜ ሁኔታ የገመገመው ሲሆን ሰላምንና አካባቢ ደህንነትን ለማምጣት በሚረዱ መንገዶች ዙሪያ መወያየታቸውን ዘገባ አመልክተዋል። በዚህ ወቅት አልቡርሃን ሱዳን ከኤርትራ ጋር ያላትን ስትራቴጂካዊ ግንኙነት ለማሳደግና ያላትን ቁርጠኝነት አጽኖ ሰጥተው አስመራ የሱዳንን አንድነትና መረጋጋት አስመልክቶ ለምታደርገው ድጋፍ አድናቆት ችረዋል ተብለዋል። የሱዳን መንግሥት በሁሉም ዘርፎች ከኤርትራ ጋር ትብብሩን ለመቀጠል ቁርጠኛ መሆኑን የተናገሩት ጀኔራሉ የሁለቱንም ሕዝቦች ጥቅም የሚያስጠብቅና የቀጠናዊ ደህንነት የሚያጠናክር የላቀ እንደሚኖር ያላቸውን ተስፋ ገልጸዋል። ከዚህ ጋር በተያያዘ ዜና የሱዳን ፈጥኖ ደራሽ ኃይል ጥቃቶች መጨመራቸውና የጸጥታ እጦት እየተባባሰ መምጣቱን ተከትሎ ከአንድ ቀን ባነሰ ጊዜ ውስጥ ከ1600 በላይ ሱዳናዊያን በደቡብ ኮርዶፋን ግዛት ከምትገኘው ከርታላ ከተማ መሸሻቸውን እየተባበሩት መንግስታት የስደተኞች ድርጅት አስታውቀዋል። ተቋሙ እንዳስታውቀው የሱዳን ፈጥኖ ደራሽ ኃይል በሚፈጽማቸው ጥቃቶች የጸጥታ ሁኔታው መባባሱን ተከትሎ 1625 ሰዎች በአንድ ቀን ውስጥ ብቻ ከርታላ ከተማ ለቀው ወጥተዋል ተብሏል ተብሏል የሱዳን ጦር ከእሁድ ዕለት ቀደም ብሎ የሱዳን ፈጥኖ ደራሽ ኃይል እና ከአጋሩ የሱዳን ህዝቦች ነጻነት ንቅናቄ ጋር ቅንጅት ውስጥ መግባቱን ተከትሎ በደቡባዊ ኮርዶፋን የሚገኘው የአባሲያ ታጋሊን ምዕራዊ ክፍሎች በቁጥጥር ስር መዋሉን የተለያዩ ዘገባዎች ጠቅሰዋል የትግራይ ጊዜ አስተዳደርና የፌዴራሉ የብልጽግና መንግስት መካሳቸውን ቀጥለዋል። ከዛሬ ነገ ጦርነት ይፈነዳል ተብሎ ብዙዎቹ በሚሰጉበት የሰሜኑ ክፍል መወጋገዙ በደብረጽዮን ገብረ ሚካኤል ከሚመራው ህወሀት ሆነ የጊዜ አስተዳደሩ ፕሬዚዳንት ጀኔራል ታደሰ ወረደ በኩል የአብይ አህመድ መንግስት ማውገዛቸውን ቀጥለዋል። ትናንት አክሱም ጽዮን በተከበረው ዓመታዊ የጽዮን በዓል ላይ የተገኙት የጊዜ አስተዳደሩ ፕሬዚዳንት ታደሰ ወረደ የአብይ አህመድ መንግስት ትግራይን በኢኮኖሚ አግቶ ይዟታል ሲሉም ተሰምተዋል። የፌዴራሉ መንግስት በክልሉ የሚ የሚገኙ የመንግስት ሰራተኞችን የሁለት ወር ደሞዝ እንዳይከፈል ከልክለዋል ያሉት ታደሰ፣ ይህ አልበቃ ብሎት የብልጽግና መንግስት ትግራይ ውስጥ ከሚገኙ ባንኮች ገንዘብ አውጥቶ ወስዷል ሲሉ በዚህ ሁለት ባደረጉት የአደባባይ ንግግር ላይ ውግዘታቸውን አሰምተዋል። በቀደሙ ሳምንት የወጣውና በእርሳቸው ስር የሚገኘው የትግራይ ጂኖሳይድ አጣሪ ኮሚቴ የተሰኘው ስብስብ ትግራይ ህዋት በቀሰቀሰው አውዳሚ ጦርነት ደረሱባት ያለውን ጉዳት ቁጥሮች አስደግፎ ማቅረቡ ይታወሳል። በዚህ ደም አፋሳሽ ጦርነት ከ94 ቢሊዮን ዳላር ይ ኢኮኖሚያዊና ማህበራዊ ውድመት ደርሷል ያለው ስብስቡ ከ33 ቢሊዮን ዶላር በላይ የመሰረተ ልማት ውድመት ደርሶብናል ሲል አስነብበዋል። ወደ ዘጠና በመቶ የሚሆነው ተቀጣሪ ሰራተኛ ከስራ ገበታ ውጭ መሆኑ አክሎ የጠቀሰው ዘገባው ከአንድ ሚሊዮን በላይ የሚሆነው ህጻናት ከትምህርት ውጭ መሆናቸውን አክሏል። በእርግጥ ይህንን መሰሉን የቢሊዮን ዶላሮች ውድመት ደረሱብን ዘገባዎች አንድም ህወሓት ከቀጣዩ ጦርነት ራስ መግዣ ፕሮፓጋንዳ ለማድረግና የትግራይን ህዝብ የዘር ማጥፋት ተፈጽሞ ባህል በሚል ለመቀስቀስ ያለመ ነው የሚሉ መረጃዎች እየተሰሙ

የብልጽግና መንግስት ኢትዮጵያ ላይ ይህ ነው የማይባል ዲፕሎማሲያዊ ኪሳራ ያደረሰባትን የባህር በር ውል የተፈራረማት ሶማሊላንድ በአሜሪካና በቻይና መካከል የበረታ ፉክክር የሚካሄድባት ምድር ሆናለች። ከቀናት በፊት የወጣው አንድ የአሜሪካ የፖሊሲ ሰነድ ቻይናን ከሶማሊላንድ ገፍቶ ስለማስወጣት ይዘረዝራል። ይህ የአሜሪካ ቻይና ክትትል በሚል ርዕስ በዶናልድ ትራምፕ መንግስት የወጣው ዓመታዊ ሪፖርት የሶማሊላንድ ሪፐብሊክ ስትራቴጂያዊ ጠቀሜታ እየጨመረ መምጣቱን አጉልቶ አሳይተዋል። ይህም አገሪቱ ለዓለም ሀያላን መንግስት የትኩረትና የፉክክር ሜዳ መሆኗን ያትታል። ዩናይትድ ስቴትስ እና ታይዋን የሶማሊላንድን ነጻ ሀገርነት እውቅና እንዲሰጡ ጥሪ የሚያደርገው ሪፖርቱ በኤደን ባህረ ሰላጤ ዙሪያ የምትገኘው ሶማሊላንድ ለዓለም ሀያላን ወሳኝ የሆነ ዓለም አቀፍ የውሃ መንገድ በመሆኗ ስትራቴጂያዊ ቦታዋ ከፍ እንዲል አድርጓል ይላል። በተለይ የሶማሊላንድ እና የታይዋን የባህር ላይ ትብብር መጠናከር ሶማሊላንድ ዲፕሎማሲያዊ ከፍታ እያገኘች ለመሆኑ ማረጋገጫ ተደርጎ ተወስዷል ሲልም ሪፖርቱ አሜሪካ ለሶማሊላንድ እውቅና እንድትሰጥ ግፊት ያደርጋል አድርጋል። ቻይናን አስመልክቶም ሪፖርቱ ሲጠቅስ ቻይና ለሶማሊያ ድጋፍ በመስጠት እና የታይዋንን እንቅስቃሴ በመቃወም የሶማሊላንድን ሉዓላዊነት ለማዳከም እየሞከረች ነው ሲል ወቀሳውን አቅርበዋል። ሪፖርቱ ሶማሊላንድ ባለም ትልቁ የጂኦፖለቲካ ፍክክር መሃል ሆና ለፖለቲካ ለጸጥታና ለዓለም ለአለም አቀፍ የሀብት ፍክክር ስትራቴጂያዊ ማዕከል መሆኗን ሰፋ ባሉት ገጾቹ ዳስቷል። በተያያዘ ዜና በቅርቡ የወጣ አንድ የእስራኤል መንግስት ሪፖርት ሶማሊያ በአልሸባብ የሽብር ቡድን የመያዝ አደጋ ያሰጋታል ሲል አስጠንቅቀዋል። ሪፖርቱ የክስተት በአፍሪካ ቀንድ ያለውን መረጋጋት ሊያናጋ የአሜሪካን የሽብርተኝነትን መዋጋት ጥረት ሊያደናቀፍ እንዲሁም የቱርክና የቻይናን ክልላዊ ሚና ሊጎዳ እንደሚችል ጨምሮ ጠቅሰዋል። በመሆኑም የአሜሪካ የተባበሩት አረብ ኤምሬትስና የእስራኤል መንግስታት ከሶማሊላንድ ከኢትዮጵያና ከኬንያ ጋር የጸጥታ የመረጃና የዲፕሎማሲ ትብብር እንዲመሰርቱ ምክረ ሀሳብ ያለውን አቅርበዋል። የህንድ መንግስት የውጭ ጉዳይ አቋም እንደሚያንጸባርቅ የሚታምን አንድ ዘገባ በበኩሉ ሶማሊላንድ ግብር የምትሰበስብ ድንበሮችን የምትጠብቅና ከአምስት ሚሊዮን በላይ ህዝቧን የምታስተዳድር ብትሆንም ዓለም አቀፍ እውቅና እስካላገኘች ድረስ በዓለም ዘንድ ያልታየች ሀገር ሆና ትቀጥላለች ሲል ምዕራብያኑ ለሶማሊላንድ እውቅና እንዲሰጡ ጠይቋል። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን፣ የዕለቱ መረጃዎቻችን እነዚህ ነበሩ። ዕለታዊ የጣና መረጃዎች ትንታኔዎችና ሌሎች ፕሮግራሞቻችን እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሆነው።